ኬኬው ቲው ሰብስክራይብ በማድረግ ዩቲብ ቻናል ቤተሰብ ይሁን ሰብስ ይህን ምስል ማለት ነው። ይህንን ምስል ከዚህ ወደዚህ ቀይረነዋል ወደ አስር ሰማንያ በሚባለው ነው የቀየር ነው ይሄን ምስል ደግሞ ወደ ፎርኬ በዚህ አይነት መንገድ ቀይሬዋለሁ። እንዴት እንደሚቀየር ማሳያችሁ ይሆናል ማለት ነው። አብራችሁን ቆይ፣ ቻናል ቤተሰብ በዛሬ ቪዲዮ እንግዲህ ማሳያችሁ እንዴት አድርጋችሁ በስልክም ሊሆን ይችላል እንዲሁም በተለያዩ ካሜሮች የቀረጣችኋቸውን ቪዲዮዎች እና ምስሎች ፒክቸሮችም ሊሆናሉ እንዲሁም ቪዲዮዎችን እንዴት አድርጋችሁ በጣም በቀላሉ ወደ ፎርኬ እና ስምንት ኬ ድረስ ጥራት መጨመር እንደምችሉ በዛሬ ቪዲዮ ማሳያችሁ ይሆናል ማለት ነው። እንግዲህ እንደምትመለከቱት ይህ ሄኖክ ድንቁ ነው የኢትዮጵያው አርቲስት ማለት ነው። ይህን ሰውዬ እንግዲህ እንደምትመለከቱት፣ ይህ ምስል ያስታውቃል በሞባይል የተቀረጸ ምስል ነው ማለት ነው። ስለዚህ ይህንን በሞባይል የተቀረጸውን ልክ በፕሮፌሽናል ካሜራ የተቀረጸ እስኪመስል ድረስ ኤዲት እናደርገዋለን ማለት ነው። ይህን ለማድረግ ምንም አያስፈልገንም። የሚያስፈልገን ነገር ቢኖር ምንድን ነው ካብከት የተባለው የስልክ አፕሊኬሽን ነው ማለት ነው። ስለዚህ ካብከት ካላችሁ በጣም በቀላሉ ወደ ፎር ኬ እና ስምንት ኬ መቀየር ትችላላችሁ ማለት ነው። ይህን ነገር ለማድረግ በጣም ኢዚ በሚባል መልኩ የማሳያችሁ ይሆናል ማለት ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይችን ቪዲዮ ደግሞ ላይክ በማድረግ ትጀምራላችሁ ማለት ነው። ወደ ጎን ስትሄዱ እንደምትመለከቷት ቆይ ከለር ቀብቼ ላሳያችሁ ቀለም እንደምትመለከቷት ይቺ ማለት ነው። እሷን አንዴ ትነካላችሁ ማለት ነው። አድጀስት እንደምትመለከቱት ብዙ አይነት ዝርዝር ይመጣል። እዚህ ቦታ ላይ ነው እንግዲህ ታሪክ የሚቀይረው ማለት ነው። ስለዚህ እንደምትመለከቱት ይህ ቪዲዮ በምታዩት ሰዓት ብራይትነሱ ደካማ ከሆነ እንደዚህ አድርገን ወደ ጎንና ወደ ፊት በማድረግ ብርሃን እንሰጠዋለን ማለት ነው። ስለዚህ ከመደበኛው ትንሽ ብርሃን እንሰጠዋለን። ከዛ ኮንትራስት የሚላለ ማለት ነው። ኔክስት ኮንትራስት የምትለውን ከነካችሁ በኋላ እንደምትመለከቱት ወደፊት አሁንም ትንሽ ጠጋ ታረጋላችሁ ማለት ነው። እንደምትመለከቱት አሁን ምስሉ የተወሰነ ትንሽ ከለሩ ቀየር እያለ ነው ማለት ነው። አሁንም አላለቀም። ስለዚህ እስቴሽን የምትለውን አንዴ ትነካላችሁ ማለት ነው። እስቴሽኗን ከነካችሁ በኋላ ከለሩን ትመጥኑለታላችሁ ከዚህ ቪዲዮ ጋር ለሚሆነው ማለት ነው። ትንሽ አሁን የሚችን ከለሯን የዚን ያን ታረጋላችሁ ማለት ነው። ከዛም ይችን ነገር እንደዚህ ብራን መስጠት ትችላላችሁ። ይችን ወደ በኋላ ነው የምታረጓት። ይሄው እንደምትመለከቱት ኋላ ላይ ነው የምታረጓት ይችኛ ማለት ነው። ከዛ ሻርፐን የምትላለች ይቺ ሻርፐን የምትለው ናት እንግዲህ ታሪኩን የምትቀይርላችሁ ማለት ነው። ሻርፐን ማለት ምንድን ነው? እያንዳንዱ እያንዳንዱ ከእግር ጥፍሩ ጀምሮ ከለሩን የሚቀይረው ነው ማለት ነው። የሰውየውን ብቻ አይደለም ከኋላ ያለውን ባክግራውንድ ጭምር ማለት ነው። ስለዚህ እሱን ለማድረግ ምንድን ነው ሻርፐንን ከመረጣችሁ በኋላ እንደምትመለከቱት ሙሉ ለሙሉ ታረጋላችሁ መቶ እስከሚሆን ድረስ ማለት ነው። ከዛ እንደምትመለከቱት እኔ ኦፍላይን እየተጠቀምኩ ነው ያለሁት ምንም አይነት ኮኔክሽን ሳላበራ ማለት ነው። ከዛ እንደምትመለከቱት ከላይ በኩል ላይ ከላይ በኩል እንደምታዩት ኤክስፖርት እምትላለች ማለት ነው። ኤክስፖርት ማድረግ በቃ ተመችቶኛል ለዚህ ቪዲዮ ጫንልኝ ወደ ፋይሌ እያልኩት ነው ማለት ነው። እና ይቺ ኤክስፖርት የምትለው ከለሯ በዚህ አይነት መልኩ ከመጣች የግድ ኮኔክሽን አብርታችሁ ነው ኤክስፖርት የምታደርጉ ማለት ነው። እና ኮኔክሽን ስታበሩ ብር ይበላችኋል። ስለዚህ በዜሮ ብርም ቢሆን ዝም ብላችሁ ለማስመሰል የሞባይል ዳታውን ታበሩታላችሁ። ምንም ብር ባይኖረውም የሞባይል ዳታው ስለበራ ኤክስፖርት ማድረግ ትችላላችሁ ማለት ነው። በጣም ብዙዎች ዳታ እየገዙ ኤክስፖርት ሲያደርጉ አይቻለው ማለት ነው። እንዲያርጋችሁ በጣም በቀላሉ ኤክስፖርት ማድረግ ትችላላችሁ ስላችሁ ነው። ከዛም አሁን እንደምትመለከቱት ይህን ነገር ኤክስ እንለው ና ወደ ጎን ላይ እንሄዳለን። ወደ ጎን ስንሄድ ምንድን ነው ኤች ሲኤል የሚላል ይሄ እንግዲህ ከለር መመጠኛው ነው። ይሄንንም ማለት ነው እናንተ ይሄዳል የምትሉትም ባይናችሁ ብቻ በሜት ነው ይሄ ነገር የሚስተካከለው ማለት ኤች ሲኤሉ ባክግራውንዱን ጭምር ማለት ነው። ሁሉንም ነገር እንትምትሉበት ነው። ከዛ ግራፊክስ አለው። ግራፊክስ እንግዲህ ባክግራውንድ ላይ የተለያዩ ብርሃን የሚመጣ ከሆነ እሱ ለመመጠን እንትን የተባለ ነው ማለት ነው። እንደምታዩት አሁን ከፊቱ ጋር ያለውን በዚህ አይነት መንገድ እንመጥንለታለን። ሁሉም እንደምትመለከቱት ይሄ መመጠኛ ነው ማለት ነው። ሁሉም ሁሉም ነገር መመጠኛ ነው። እንደምትመለከቱት ሻዶም አለው። ሻዶ ሻዶ እንግዲህ ትንሽ ኳሊታቸው ፈዘዝ ላሉ ቪዲዮዎች ብትጠቀሟቸው አሪፍ ነው። መለስ ታደርጋላችሁ። ወይት የሚለዋለው እሱንም እንደዚሁ በተመሳሳይ። ከዛስ ተምፕል እምትላለች እቺ ነገር በጣም አሪፍ ናት፣ ትወዷታላችሁ። ተምፕል የምትለው ምንድን ነው? ከለሩ ነው የሚቀይርላችሁ ወደ የሚያማምር ከለር ማለት ነው። እንደምትመለከቱት አሁን ከነበረው ከለር በጣም ተቀይሯል። ከዚህ ከለር ልክ ወደዚህ ከለር መጥቷል። በጣም ወደድኩትና ሬት አድርጓለሁ ማለት ነው። ከዛ እንደምትመለከቱት አሁን ቪዲዮውን ኦኬ ብዬ ላጫውቱ እንደምትመለከቱት ነው። ይሄንን ቪዲዮ አሁን በምታዩበት ሰዓት ምንድነው ያያችሁት? ሚስቴክ አሁን ይህ ቪዲዮ እንደምትመለከቱት ከንፈሩ እንደምታዩት ነው ማለት ነው። ከለሩ ትንሽ ቀየር ብሏል። ስለዚህ ከንፈሩን እናስተካክለዋለን፣ ከንፈሩን ገብተን እናስተካክለዋለን ማለት ነው። ምክንያቱም ሌላ አይነት ከለር ስለያዘ ማለት ነው። ስለዚህ ይሄ ሳይሆን ኤች ሴሉ ታምፕሉ ሳይሆን ከለሩ እንዲያበላሸብን ወደ በኋላ እየመለሳችሁ ማለት ነው። ቼክ የምታደርጉ ሃይላይት ላይ ሁሉንም የሞከራችሁት ነው። እንትን የምትሉት በፊት ስላላየሁት ነው እኔ ለእናንተ እንትን ለማለት እንጂ ይሄ ይመስለኛል እንትን ያለብኝ። ይሄ ነው ከንፈሩ። አሁን የሚሄደው የሚሄደውን ይቺ ናት የምትሄድ ከሱ ፊት ጋር እሷን እመርጥለታለሁ ማለት፣ ከዛ አሁን በሚገባ ኦኬ ብዬ ማጨውት ነው። አሁን እንደምትመለከቱት ከንፈሩን ቀይረዋለሁ። በፊት የነበረውን ቪዲዮ ስንም ላሳያችሁ፣ በፊት ሳይቀናበር የነበረው ቪዲዮ ይሄን ይመስላል። ይሄኛው ድሌት አድርጌ ያቀናበርኩትን ድሌት ላድርገው፣ ይሄው ነው። ለውጡ እንግዲህ ለእናንተ መተው ይሆናል ማለት ነው። ለዛሬ የነበረኝ ቪዲዮ ይህን ይመስል ነበር። እንደምትወዱት ስለማልጠራጠር ላይክ በማድረግ ትጨርሳላችሁ ማለት ነው።